ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን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 እና ውድ ቤተሰቦቼ በጣም አስመሳይ ሰው እንደበዛበት የሚያሳይ ቪዲዮ ነው። እኔ በጽጌ ትናንትና የተረዳሁት ማለት ነው። እንግዲህ ጽጌ ጓደኛ ከሰሞኑ ጀመረ አብራት ይሄን ነገር ስትከላከል ነበረ። ሜሪ ደግሞ ከመጀመሪያው ጀምሮ እንዳያችሁት ለጽጌ በጣም ጽጌና ዳኒ እንዲለያዩ የምታደረገው በጣም ብዙ ጥረት አላት እና ዛሬ ላይ ግን ምን የሆነ የራሷ ኬዝ ይኖራታል። ምክንያቱም በጥሩ ጎን እንደማትመጣ ቃለሁኝ ና ግልብጥ ብላ ለጽጌ ተከራካሪ ደርሶ ሆነ። አምስት ቀን ስጭኝ፣ በፍጹም የትም መሄድ የለብሽም ጽግሻ። እንዳሰሚያት በፍጹም እንዳሰሚያት። እሷ ምንም ለአንቺ ጥሩ የሚባል አስተሳሰብ የላትም በፍጹም። እና እንዳሰሚያት። ጉዞሽን አድርጌ ሂጂ፣ እልፍ በይ፣ ዘና ፈታ በይ፣ ራስሽን በቃ ለስራ ዝግጁ አድርገሽ ትመለሻለሽ። የዛኔ ዳኔም ቢሆን በግዱ ሮጦ ወደ አንቺ ይመጣል ማለት ነው። እንደዛ ነው ወንዶች፣ የጣሉትን ሲያነሱባቸው፣ በርትታችሁ ጠንከራችሁ ተነስታችሁ ሲያዩዋችሁ ነው የሚመጡት። በተለይ ደግሞ ዳኔ ተገዶም ይሁን ወዶም ይሁን አንቺንም ለማናደድ ይሁን እያደረገ ያለው ነገር ፈቅዶ እንዳልሆነ እኔ ህሊና ይሰማኛል ምክንያቱም አንቺና ዳንሻ በጣም ትዋድዳላችሁ ዛሬ አይደለም የተገናኛችሁት ብዙ ነገር አብራችሁ አሳልፋችኋል ብዙ ነገር አድርጋችኋል ስለዚህ እናንተን ማንም ሊለይ አይችልም እኔ በዳኔ ቦታ ቢሆን ይሄ አንድ ወሮ በላ ወንድም ተብዬ መጥቶ ስላስፈራራኝ ሳልፈልግ አገባለሁ ማለት አይደለም እሞታለሁ እንጂ ማለት ነው ስለዚህ እሱም ቢሆን ሀሳቡ እንደሚቀይር እርግጠኛ ነኝ። ግን ሜሪ ተብዬዋ አሁን ሰዎች ግልብጥ ብለው የጽጌ ወዳጆች የጽጌ ቤተሰቦች በጽጌ ሻ እንደማይደራደሩ ስታቂ፣ ግልብጥ ብለሽ ሌላ ጥሩ ካራክተር ይዘሽ መምጣትሽ ትክክል አይደለም። ከመጀመሪያው ጥሩ ካራክተር ይዘሽ መምጣት ነበረብሽ። ኦኬ። ስለዚህ ማንም አይሰማሽም። እንዳየሹ ኮሜንቱ በሙሉ አንቺን ነው እያጥረገረጉሽ ያሉት ማለት ነው። እስቲ ኮሜንት ለማየትን ሞከር የተወሰነ ቢያንስ ሀሳባቸውን የጽጌሻ ቤተሰቦች ምን አሉ የሚለውን ነገር ብናይ ደስ ይለኛል። የጽጌ ጓደኛ በጣም እውነተኛ ሰው ናት። የነዚህን መሰሪዎች ሴራ በደንብ ገብቷታል። ዳኒ ኪስ ስላለችው ወደ ጽጌ ግን እንከፍናት አምጥታ ያዛተችብሽም ሜሪ ናት። አሁን ደግሞ አትሂጂ የምትልሽ ልታስገድልሽ ነው። ይቺ አሮጊት ቅሌታም ወንድ ማጨብጨብ የሚል ወንዱ ደግሞ ማጨብጨብ የሚገርመው ቅሌታ ሞቻ አሁ ደግሞ ወንድ ደግሞ በወሬ ቦታ ሲገኝ ሲል መጠመጥ በጣም ያስጠላል እኮ ጽጌ ራስሽ ችግር አለብሽ ቤቱ ከአንቺ ብላ አይደል የምትጣላው ያለችው ለሷ ለመከላከል ምን ጥረት አታደርጊም አሁን እነ ሜሪ የሚ የሚቀባጥሩትን ሁሉ ቀድማ ስትልሽ ነበር። ታሳፍር ያለሽ ያው ጽጌ፣ ማስቀየም ስለማፈልግ ነው እንጂ ጓደኛዋን ትታ የእነሱን ሀሳብ ትቀበላለች ማለት አይደለም። የወንድ አለጫ ሴት አስተዳቢና አንተ ደግሞ ይላል። እውነት ነው ሜሪ ዳኒ። አሁን ጽጌን አልፈልግም፣ ስለዚህ አንቺና ኤድሜ አታቃጥሩ ምድረቦዘኔ ይላል። እኔ ምለው ከባለ ጉዳዩ ባላይ ኮ ጓደኞቹ ተጋደሉ ያለ ጸብ የሌላቸው ቤቴ ልክናት ሁለታችሁ ማስመሳይ ሰዎች ናችሁ አራቂ ውሸቱስ እጉሻ አይዞሽ አዎ ሁለቱም ማስመሳዮች ናቸው ምክንያቱም እንዴት እናንተ አሁን እናንተ በራሳችሁ አስቡት በጥሩ ነገር ቢመጡ እንዴት ነው በአንድ ቀን ሁሉን ነገር ትተው ግልብጥ ብለው ጽጌ ሊረዱ የሚችሉት ታስባችሁታል ምንድን ነው ምን ተብሎ ነው ወይም ደግሞ እነሱንም እኮ አሰራርቷቸው ሊሆን ይችላል እሷን አሳምናቸው ሀገርም ከዛ በኋላ እኔ ማድረጎን አደርጋለሁ ተብሎ ሊሆን ይችላል እኔ በምር ቦታ እኔ በሜሪ ቦታ ብሆን ኖሮ ቤቴ ወደ ላይ ነው መለካት ጌታ ቤቴ ወደ ላይ ነው ምለጋት ዋይ ዋይ ምን አደረገችው ቤቴ ቤት ኮ ትክክለኛውን ነገር ነው እየተናገረች ያለች ልጅ ትለጋታለች። ጥሩ አደረገች፣ ጀግና። የጽጌ ጓደኛ ከሄደች ስራ ትፈታለች። ወሮ በሎች የሰው ህይወት መበጥበጥ ነው። ምን ጉድ ነው ይሄ? ሁሉ ጥፋት የእናንተ ነው። ጊዜ ወሰደው እንዲያወሩ እንኳን አልፈቀዳችሁም። በሰው ውስጥ ጣልቃ እየገባችሁ በቃ ራሷ ትወስን ታዋትያ። እኔ ኮ የሚገርመኝ ሜሪ ሹክሹክታ ሳትን ሾኮሾኪ ማውራታችን ጽግሻ አስተዊ፣ የሆነ ተንኮል አለ። በቀላሉ ተስፋ እንዳትቆርጪ ለፍቅር ከዚህ በላይ ዋጋ ይከፈላል። ሜሪ አንችንሽ የጽጌ ጠላት፣ ራስሽን ጥሩ ሰው አታርጊያ። ድራማ እንደቀጠለና ተበላቱ። ጽጌ ሻዬ ጽጌ ማንንም አትስሚ። ውሳኔሽ ትክክል ነው። ጽጌ ሀሳብሽን እንዳትቀይሪ። ከሱ የበለጠ እጅ ያነሰ ህይወት አይኖርሽም። ደግመሽ እንዳታገኙ። ይሄ እናንተ እናንተ ያመጣችሁት መዘዝ ነው። ልጅቱን ይዛችሁ ባት መጪ ኑሮ ይሄ ባልተፈጠረ ነበር እንዴ? ከመጀመሪያው ጀምሮ ጎትታ እጁን ጎትታ አምጥታ እኮ ነው እንዴ? አስባችሁታል? እሷ ጎትታ አምጥታ አሁን መልሳ ቅይር ስትል፣ እንግዲህ አስቡት። ምን ይሄ የሚያሳምን ነገር አለው ብላችሁ ታስባላችሁ? እኔ መቼም አላምንም። ይሄንን ዳኒ ፈርቶ ልጅቷን፣ ወዷት አይደለም፣ የኪራይ ሙሽራ። ሜሪ፣ ከልብሽ ከሆነ ቀድመሽ ዳኒን ነበር ማናገር የነበረብሽ። በጣም ጽጌ ላይ ጉልበትሽን ማሳየት አቁሚ። አዎ እንዴ ጽጌሻ አንድ ወንድ ብትሽ እኮ ዳኔ እያበደ ይመጣ ነበር። ያ ይሄ ራሱ ትክክል ነው። አረ ሜሪ ሁሌ ጉልበተኛ ነኝ አትበይ፣ ረጋ በይ። እንደ ሴት ታረጠርጭ አልነበር ውሻ ርግሻት አልነበር፣ እንዲ ከንቱ በጣም አላረገዘችም፣ እሱን ለማሰር ነው ጸበሉ ሰዱት። በደህን አይደለም በጣም በእውነቱ። አዎ እሱ አላረገዘችም ሲጀመር። ሴት እንዴ እንዲ ቀልድ ነው እንዴ? የሆነች ሴት አሁን በአንዴ እንደዚህ ያለ መጠንቀቅ ምናምን ውሸት ነው። እሱን ማሰሪያ ነው ሲጀመር። ሜሪ አታለቅለቅ። አንቺ ከሆነ ፊትሽ የወጣሹ ሲጀመር። አንቺ ተሁሉም እንዲህ ነው አፈልጊም። መጀመሪያ ፎቶ ውሻ ሲያነሳቸው ነው። ይህን አይደል የፈለጋችሁ? ጸግሻ ሀሳብሽ እንዳትቀይሪ ደግመሽ ሜሪ ከኢሳም አበሻ ጋር ሱሴን ፊልም የሰራሹ ፕሊስ ንገሪ። ፊልም ላይ ገባችሁ ብላችሁ ብላችሁ ጽጌ ጓደኛ ላይ በጣም ምርጥ ልጅ ናት። የዚህ ሁሉ ጣጣ እነዚህ ሁለት ሜሪና ይሄ ደደብ ወንድ ነው። በጣም ይቺ ሜሮን የሚሉሽ ግን እንቺ ቤት የምትባል ልጅ ሀሳቧ ይለያያል። ይለያዩና አይባልም ላ በቃ ትክክል ናት። እንደዚህ ቆረጥ ያለ ውሳኔ ያስፈልጋል። ምን ሆናችሁ ነው? ሜሪ የዝም አዎ በጣም ትክክልናት መሄድ አለባት ሜሪና ዳጊ የሚባሉ ሰዎች የሰው ህይወት መበጥበጥ አይሰለቻችሁምን መጀመሪያ ሁለታችሁም አለያያችኋቸው አሁን ደግሞ አዛኝ ትሁኑ በእውነቱ ልጅቷ ታዲያ ሴት ነዋ ያገባችሁ በሉና ተገዶ ነው ማለት ማለት ነው እኮ በእውነቱ ማለት ነው ይቺ ዴቭ የሆነች ሴትዮ ከህይወታቸው ውጪ አታሽ ቀብጭ ቤቴ ቀድማ ተናግራ ነበር፣ ይሄ ነገር እንደሚፈጠር ሜሪ ሽቄ ብንላት ምን እንደ ከወደደችው ለምን አልተቀበለችውም ነበር? ጽጌ የመሀየም የደንቆሮ ልጅ አፈር አባሽ ቤና ምንድን ነው ምትን ጽጌ ምን ታርገች? ሴትዮ ሜሪ መጀመሪያ እንደዛ ብትሆን ኖሮ ደስ ሲል ነበር። ያ ሜሪ መጀመሪያ እሷ ራሷን አትጎትታ ልጁን ያመጣ ልጅቷ፣ አሁን እኮ ልጅቷም ማለት ነው ዳኒ ቢሆን ኖሮ ያመጣት እና ሜሪ እየተከላከለች ቢሆን ኦኬ። አሁን እኮ ማለት ነው፣ ውድ ቤተሰቦች፣ ከአናት መታ እንደዚህ አይነት ነገር ስትናገር እንዴት ነው አምነናት ይሄ ነገር እውነት ነው ለእሷ አዝና ነው ወዳት ነው ብለን ልንቀበል የምንችለው ነው ጥያቄው። ምንች ግን ይቺ ሜሪ የምትባል ጭምልቅ ምን ነው ተታበሰች። መፈጣሪ ምን አይነት ደደብ ነች! ጽግሸይን ቅመም ሜሪ ማናት ጥፋተኛዋ? ሜሪ አንቺ ነች ጥፋተኛዋ። ሁሉም ሰው እየፈረደብሽ ነው። በስማም በጣም ነው የምታስጠየው አንቺ ሜሪ። ኤርሚያስ ተብዬ ሴታ ሴት በጣም ታስጠላለ። ተወት፣ ህይወቱን ይኑር። ጽጌም ጽጌም የራሷን ህይወት ኑር። በስማም ቁሞ ቀር ብዬሻለሁ ሜሪ። አይ እናንተ መጨረሻውን አፈቀኝ ስታስጠሉ ግን፣ አንተ ኤርሚ ውጣ አንቺ ሜሪ ብሽቅ፣ ምን ታሽቀብጫለሽ? አንዴ ወዲህ አንዴ ወዲያ። በጣም እኮ አቋም የሌለው ሰው ደግሞ መጨረሻው ራሱ እናንተን የሚጎዳ ሰው ነው። አቋም ያለው ሰው መሆን አለበት። አንድ ሰው እናንተ ሊረዳ ከፈለገ አቋም ይዞ ነው መምጣት ያለበት እንጂ ዝም ብሎ እየተሽለጠለጠ አንዴ እዛ እንደዚህ ከሆነ መቼም ለእናንተ አስቡ አይደለም የራሱን አላማና ታርጌት ለማሟላት ብሎ ነው። ጽጌሻዬ፣ አይዞሽ፣ ፈጣሪ ጠብቅሽ። የእኔ ጀግና አንቺ ጎበዝ ነሽ። ትናንት ያለፍሽውን ዛሬም ከዚህ በበለጠ አድርገሽ ታልፊዋለሽ።